ውድ ቤተሰቦቻችን ዛሬ እንግዲህ ሙሉ ፋሚሊውን ልጆቼን እና ባለቤቴን ሰግጠን ካልፈልመስን ብዬ እንግዲህ ቪዲዮ እንስራላቸዋለሁ፣ ምን እንደሚሉ ወደ መልስ። ይህ ስግጥ ፍምስ ቻሌንጅ። እስኪ ተቀላቀል፣ ቀና በላ። ምንድነው ሰግጥ? ምንም እንደማፈልገው ሰግጠ ፍምስ ፈምስ፣ ሰግጠ። አንተን እኮ ነው ሰግጠ ፈምስ እ ደክሞኛል እንደዚያ። እኔም እኮ ደክሞኛል፣ ግን የምር እንደ ሀሳብ ይሄ ስግጥ ፍምስ የሚለው ቻሌንጅ ውስጥ ብንቀላቅልስ ብዬሽ ነው። አይስ ዊር እ በቃ እኔ ከካሜራ ጀርባ ነው። አዎ፣ ይሻላል። ከካሜራ ጀርባ ነው። አዎ። ውይ ለም ደነው ከካሜራ ጀርባ የሚሻለው ለምንድነው ከካሜራ ጀርባ የሚሻለው? ም ምክንያቱም ሪላክስ አረጋለ ምንም ሪላክስ ምናምን የሚባል ነገር የለም። ምክንያቱም ስግጥፍ ምስ ቻሌንጅ ሙሉ ፋሚሊ መቀላቀል አለበት ብዬ አምናለሁ። እንበጥ እንደዛ ነው ነገር ነው ምን ጀመር

ደራርበነ ደራርበህ ነው ወይ የምትነዳው? የትኛውን ነው እ ደራርበህ ነው? የትኛው የትኛው የትኛው ነው ቆንጆ ቆንጆ የትኛው ነው? እሱን ነው የወደድከው? አዎ የቱ የቱ?

ደህና ናችሁ ወይ የሚለውን ነገር እንግዲህ ፋሚሊዎቼ፣ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱን። እንወዳችኋለን።